በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ ትንቢተ ኤርምያስ ምዕራፍ 16 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ በዚህ ስፍራ ሚስት አታግባ ወንዶችና ሴቶች ልጆችንም አትውለድ እግዚአብሔር በዚህ ስፍራ ስለተወለዱ ወንዶችና ሴቶች ልጆች ስለወለዷቸውም ስለ እናቶቻቸው በዚችም ምድር ስለወለዷቸው ስለ አባቶቻቸው እንዲህ ይላልና በክፉ ሞት ይሞታሉ አይለቀስላቸውም አይቀብሯቸውም። አይቀበሩምም። ነገር ግን በመሬት ላይ እንደ ጉድፍ ይሆናሉ፣ በሰይፍም ይወድቃሉ፣ በራብም ይጠፋሉ። ሬሳዎቻቸውም ለሰማይ ወፎችና ለዱር አራዊት መብል ይሆናሉ። እግዚአብሔር እንዲህ ይላል፣ ሰላሜን ቸርነቴንና ምሕረቴን ከዚህ ሕዝብ አስወግጃለሁና ልቅሶ ወዳለበት ቤት አትግባ፣ ታለቅስና ታዝንም ዘንድ አትሂድ። ታላላቆችና ታናናሾች በዚች ምድር ይሞታሉ፣ አይቀበሩም፣ ሰዎችም አያለቅሱላቸውም፣ ስለ እነርሱም ፊት አይነጩላቸውም ራስንም አይላጩላቸውም ሰዎችም ስለ ሞቱት ለማጽናናት የዝን እንጀራ አይቆርሱላቸውም። ስለ አባታቸውና ስለ እናታቸውም የመጽናናት ጽዋ አያጠጧቸውም። ተበላና ትጠጣ ዘንድ ከእነርሱ ጋር ለመቀመጥ ወደ ግብዣ ቤት አትግባም። ስለዚህም የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እንሆ በዓይናቸው ፊት በዘመናችሁም የሌልታን ድምፅና የደስታን ድምፅ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ ከዚህ ስፍራ አስቀራለሁ። ለዚህም ሕዝብ ይህን ቃል ሁሉ በተናገርክ ጊዜ ይህን ሁሉ ትልቅ የሆነ ክፉ ነገርን ስለምን እግዚአብሔር ተናገረብን? በደላችንስ ምንድን ነው? በአምላካችንስ በእግዚአብሔር ፊት ያደረግነው ኃጢአት ምንድን ነው ቢሉህ አንተ እንዲህ ትላቸዋለህ፣ አባቶቻችሁ እኔን ስለተዉ ነው ይላል እግዚአብሔር። ሌሎችንም አማልክት ተከተሉ፣ አመለኳቸውም፣ ሰገዱላቸውም። እነርሱም ትተውኛል፣ ሕጌንም አልጠበቁም። እናንተም ከአባቶቻችሁ ይልቅ ክፉ አድርጋቸዋል። እነሆም ሁላችሁ እንደ ክፉ ልባችሁ ፍላጎት ሄዳችኋል፣ እኔንም አልሰማችሁም። ስለዚህ ከዚች ምድር እናንተና አባቶቻችሁ ወዳላወቃችኋት ምድር ጥላችኋለሁ። በዚያም ምሕረት ለማያደርጉላችሁ ሌሎች አማልክት ቀንና ሌሊት ታገለግላላችሁ። ስለዚህ እንሆ የእስራኤልን ልጆች ከግብፅ ምድር ያወጣ ህያው እግዚአብሔርን ዳግመኛ የማይባልበት ዘመን ይመጣል፣ ይላል እግዚአብሔር። ነገር ግን የእስራኤልን ልጆች ከሰሜን ምድር ከተሰደዱበትን ምድር ሁሉ ያወጣ ህያው እግዚአብሔርን ይባላል። እኔም ለአባቶቻቸው ወደ ሰጠኋት ወደ ምድራቸው መልሳቸዋለሁ። እንሆ ብዙ ዓሣ አጥማጆችን እልካለሁ ይላል እግዚአብሔር፣ እነርሱም ያጠምዷቸዋል። ከዚያም በኋላ ብዙ አዳኞችን እልካለሁ፣ እነርሱም ከየተራራውና ከየኮረብታው ሁሉ ከየድንጋዩም ስንጣቂ ውስጥ ያድኗቸዋል ያድኗቸዋል። ዓይኖቼ በመንገዳቸው ሁሉ ይመለከታሉ ከፊቴም አልተሰወሩም፣ ኃጢአታቸውም ከዓይኖቼ አልተሸሸገም። ምድሬንም በተጠሉ በጣዖቶቻቸው ሬሳዎች አርክሰዋልና ረስቴንም አጸያፊ በሆኑ ነገሮች ሞልተዋልና አስቀድሜ የበደላቸውንና ኃጢአታቸውን ወደ ሁለት እጥፍ እከፍላቸዋለሁ። ጌታ ሆይ አንተ ኃይልና ረዳቴ፣ በመከራም ቀን መጠጊያዬ ነህ። ከምድር ዳርቻ ይዛብ ወደ አንተ መጥተው በእውነት አባቶቻችን ውሸትንና ከንቱን ነገር ለምንም የማይረባቸውን ጣዖትን ሰርተዋል ይላሉ። በውኑ ሰው አማልክት ያልሆኑትን ለራሷ አማልክትን አድርጎ ይሰራልን? ስለዚህ እነሆ በዚህ ወራት አስታውቃቸዋለሁ እጄንና ኃይሌንም አሳያቸዋለሁ እነርሱም ስሜ እግዚአብሔር እንደሆነ ያውቃሉ። ትንቢተ ኤርምያስ ምዕራፍ 17 የይሁዳ ኃጢአት በብረት ብርዕ በደንጊያ ሰሌዳ ተጽፏል፣ በልባቸው ጽላትና በመሰዊያቸው ቀንዶችም ተቀርጿል ልጆቻቸውም ከለመለሙ ዛፎች በታችና በረዘሙት ኮረብቶች ላይ ያሉትን መሰዊያዎችንና የማምለኪያ ጸዳቸውን ያስባሉ። በሜዳ ያለው ተራራዬ ሆይ፣ ባለጠግነትህንና መዝገብህን ሁሉ የኮረብታውን መስገጃዎችህንም ስለ ኃጢአትህ በድንበሮች ሁሉ ለመበዝበዝ ለመበዝበዝ እሰጣለሁ። አንተም የሰጠሁህን ርስት ትለቃለህ። ለዘላለምን በማታወቃት ምድር ለጠላቶች አስገዛለሁ። ቁጣዬ ለዘላለም እንደሳት ትነዳለችና እግዚአብሔር እንዲህ ይላል። በሰው የሚታመን የስጋ ክንዱንም በርሱ የሚያስደግፍ ልቡም ከእግዚአብሔር የሚርቅ ሰው እርጉም ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካምን በመጣ ጊዜ አያይም። ሰውን በማይኖርበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል። በእግዚአብሔር የሚታመን ተስፋውም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራም ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደሚያቋረጥ ዛፍ ይሆናል። የሰው ልብ ከሁሉ ይልቅ ጥልቅ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱና እንደ ሥራው ፍሬ እሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ። ቆቅ ጮኸች ያልወለደችውንም አቀፈች፣ በአመፅ ባለጠግነትን የሚሰበስብ ሰውም እንደዚሁ ነው። በኩሌታ ዘመኑ ይተወዋል፣ በፍጻሜውም ሰነፍ ይሆናል። የመቅደሳችን ስፍራ ከጥንት ጀምሮ ከፍ ያለ የክብር ዙፋን ነው። አቤቱ እስራኤል ተስፋ ሆይ የሚተው ሁሉ ያፍራሉ፣ ካንተም የሚለዩ የሕይወትን ውሃ ምንጭ እግዚአብሔርን ትተዋልና በምድር ላይ ይጻፋሉ። አቤቱ ፈውሰኝ፣ እኔም እፈወሳለሁ፤ አድነኝ፣ እኔም ምድናለሁ፤ አንተ መመኪያዬ ነህና ነው። እግዚአብሔር ቃል ወዴት አለ? አሁን ይምጣ ይዱኛል። እኔም አንተን ተከትዬ አልደከምኩም፣ የሰውንም ቀን አልተመኘሁም። አንተ ታውቃለህ፤ ከከንፈሬ የወጣውም በፊት ነው። እንግዳ አትሁንብኝ፣ በክፉም ቀን አንተ መጠጊያዬ ነህ። አሳዳጆች ይፈሩ፣ እኔ ግን አልፈር፤ እነርሱ ይደንግጡ፣ እኔ ግን አልደንግጥ። ክፉንም ቀን አምጣባቸው፣ በሁለት እጥፍ ጥፋት ቀጥቅጣቸው። እግዚአብሔር እንዲህ ይለኛል፦ ሂድ የይሁዳም ነገሥታት በሚገቡበትና በሚወጡበት በሕዝብ ልጆች በር በኢየሩሳሌምም በሮች ሁሉ ቆም፣ እንዲህም በላቸው፦ በእነዚህ በሮች የምትገቡ እናንተ የይሁዳ ነገሥታት፣ የይሁዳም ሁሉ ይሁዳም ሁሉ በኢየሩሳሌምም የምትኖሩ ሁሉ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፤ ራሳችሁን ጠብቁ፣ በሰንበትም ቀን ምንም ሸክም አትሸከሙ፣ በኢየሩሳሌምም በሮች አታግቡ። ከቤቶቻችሁ በሰንበት ቀን ሸክምን አታወጡ፣ ስራንም ሁሉ አተስሩ። አባቶቻችሁንም እንዳዘዝኋችሁ እንዳዘዝኋቸው የሰንበትን ቀን ቀድሱ። እነርሱ ግን አልሰሙም፣ ጆሮአቸውንም አላዘነበሉም፤ እንዳይሰሙና ተግሳጼን እንዳይቀበሉም ከአባቶቻቸው ይልቅ አንገታቸውን አደነደኑ። እኔን ፈጽሞ ብትሰሙ ይላል እግዚአብሔር፣ በሰንበትም ቀን በዚች ከተማ በሮ በሮች ሸክም ባታገቡ፣ የሰንበትንም ቀን ብትቀድሱ፣ ስራንም ሁሉ ባትሰሩባት፣ በዳዊት ዙፋን ላይ የሚቀመጡ ነገስታትና መሳፍንት በሰረገሎችና በፈረሶች ላይ የተቀመጡ በዚች ከተማ በሮች ይገባሉ፣ እነርሱና አለቆቻቸው የይሁዳም ሰዎች በኢየሩሳሌምም የሚቀመጡ ይገባሉ። ይህችም ከተማ ለዘላለም የሰው መኖሪያ ትሆናለች። የሚቃጠለውን መስዋዕትና የእህሉንም ቁርባን እጅ መንሻውንና ዕጣኑን፣ የምስጋናውንም መስዋዕት ይዘው ከይሁዳ ከተሞችና ከኢየሩሳሌም ዙሪያ ከብንያምም ሀገር ከቆላውም ከደጋውም ከደቡቡም ወደ እግዚአብሔር ቤት ይመጣሉ። ነገር ግን የሰንበትን ቀን እንድትቀድሱ፣ በሰንበትም ቀን ሸክምን እንድታሸክማቸው፣ በኢየሩሳሌም በሮች እንዳትገቡ የነገርኳችሁን ባትሰሙኝ በበሮቿ ላይ እሳትን አነዳለሁ የኢየሩሳሌምንም ግንቦች ትበላለች አትጠፋምም። ትንቢተ ኤርምያስ ምዕራፍ 18 ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህ አለው። ተነስተ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለው። ወደ ሸክላ ሰሪውን ቤት ወረድሁ፣ እንሆም ሥራውን በአለት ላይ ሲሰራ አገኘሁት። ከጭቃ ሚሠራው የነበረው ዕቃ ከሸክላ ሰሪው እጅ ወደቀ፣ ሸክላ ሰሪውም እንደወደደ ዳግመኛ ሌላ ዕቃ አድርጎ ሠራው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በሆኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። አጠፋቸውና ደመሰሳቸው ዘንድ በሕዝብ ላይና በመንግስት ላይ ቁርጥ ነገርን ተናገርሁ። ስለ እነርሱ የተናገርኩባቸው ሕዝብ ከክፋታቸው ቢመለሱ እኔ ያደርግባቸው ዘንድ ካሰብኩት ክፉ ነገር እጸጸታለሁ። በሕዝብም በመንግስታትም ላይ ሰራቸውና ተክላቸው ዘንድ ቁርጥ ነገርን እናገራለሁ በፊቴ የክፉን ነገር ቢያደርጉ ቃሌንም ባይሰሙ እኔ ያደርግላቸው ዘንድ ስለተናገርኩት መልካም ነገር እጸጸታለሁ። አሁን እንግዲህ ለይሁዳ ሰዎችና በኢየሩሳሌም ለሚኖሩ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር እፈጥርባችኋለሁ ምክርንም እመክርባችኋለሁ። አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንና ስራችሁንም አቅኑ ብለህ ተናገራቸው። እነርሱ ግን እንጨክናለን፣ ክዳታችንን ተከትለን እንሄዳለን፣ ሁላችንም ክፉ ልባችንን ደስ የሚያሰኛትን እናደርጋለን አሉ። ስለዚህ እግዚአብሔር እንዲህ ይላል፣ የእስራኤል ድንግል ያደረገችውን በጣም የሚያስደነግጠውን ነገር የሚሰሙት እንዳለ አሕዛብን ጠይቁ። ምንጭ ካለት ይጠፋልን? በረዶስ ከሊባኖስ ይጠፋልን? ወራጁ ውሃስ በኃይለኛ ነፋስ ይመለሳልን? ሕዝቤ ግን ረስተውኛል፣ ለከንቱ ነገርም አጥነዋል። የቀድሞውን ጎዳና ትተው ወደ ጠማማውና ወደ ሰንከል ካለው መንገድ ለመሄድ በመንገዳቸው ተሰናከሉ። ምድራቸውን ለጥፋትና ለዘላለም ማፏጫ አድርገዋል፤ የሚያልፍባት ሁሉ ይደነቃል፣ ራሱንም ይነቀንቃል ራሱንም ያነቃንቃል። በጠላት ፊት እንደ በረሃ አውሎ ነፋስ እበትናቸዋለሁ፣ በጥፋታቸውም ቀን ጀርባዬን እንጂ ፊቴን አላሳያቸውም። እነርሱም ሕግ ከካህን ምክርም ከጠቢብ ቃልም ከነቢይ አይጠፋምና፣ ኑ በኤርምያስ ላይ ምክርን እንምከር፣ ኑ በምላስ እንምተው፣ ቃልንም ሁሉን አናዳምጣሉም አቤቱ አድምጠኝ የክርክሬንም ቃል ስማ። ለሰውነት የጉድጓድን ቆፍረዋል። በውኑ መልክ በመልካም ፈንታ ክፉ ይመለሳለን? ስለ እነርሱ በመልካም እናገር ዘንድ ቁጣህንም ከእነርሱ ትመልስ ዘንድ በፊት እንደ ቆም ኳስብ ስለዚህ ልጆቻቸው ለራብሰት ለሰይፍ እጅ አሳልፈ ስጣቸው። ሚስቶቻቸውም የወላድ መካንና መበለቶች የሆኑ ወንዶቻቸውን በሞት ይጥፉ። ጎልማሶቻቸውን በጦርነት ጊዜ በሰይፍ ይሞቱ። ሊይዙኝ ጉድጓድ ቆፍረዋልና በሰይፍ ይመቱ ነው ላይኛው ለእግሮቼም ወጥመድ ሸሽገዋልና በቤታቸው ጩኸት ይሰማ፣ ድንገትን በላያቸው ወንበዴን አምጣባቸው። አንተ ግን አቤቱ ይገድሉኝ ዘንድ በላይ የመከሩትን ምክር ሁሉ ታውቃለህ፣ በደላቸውንም ይቅር አትበል ኃጢአታቸውንም ከፊታ አትደምስስ፣ በፊትህም ይውደቁ፣ በቁጣህ ጊዜ እንዲሁ አድርግባቸው። ትንቢተ ኤርምያስ ምዕራፍ 19 እግዚአብሔርም እንዲህ አለኝ፣ ሂድ የሸክላ ሠሪ የሠራውን ገንቦ ግዛ፣ ከሕዝቡም ሸማግሌዎችና ከካይናት ሸማግሌዎች ከአንተ ጋር ውሰድ በከርሲት በር መግቢያ አጠገብ ወዳለው ወደ ሄኖም ልጅ ሸለቆ ሄድ። በዚያም የምነግርህን ቃል አንበብ። እንዲህም በል የይሁዳ ነገሥታትና በኢየሩሳሌም የምትኖሩ ሆይ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፤ እነሆ በዚህ ስፍራ ክፉ ነገርን አመጣለሁ፤ የሰማውም ሰው ሁሉ ይደነግጣል፣ ጆሮዎቹንም ይይዛል። ትተውኛልና ይህንም ስፍራ እንግዳ አድርገውታልና እነርሱና አባቶቻቸውም ለሚያውቋቸው ለሌሎች አማልክት አጥነዋልና የይሁዳም ነገሥታት ይህን ስፍራ በንጹሐን ደም ሞልተዋልና እኔም ያላዘዝኩትን ያልተናገርኩትንም ወደ ልብ ያልገባውን የሚቃጠል መሥዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የባዕልን የኮረብታውን መስገጃዎች ሰርተዋልና ስለዚህ እነሆ ይህ ስፍራ የእርድ ሸለቆ ይባላል እንጂ ቶፌት ወይም የሄኖም ልጅ ሸለቆ ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። በዚህም ስፍራ የይሁዳንና የኢየሩሳሌምን ምክር አፈርሳለሁ በጠላቶቻቸው ፊት በጦርና ነፍሳቸውን በሚሹት እጅ ጥላቸዋለሁ። ሬሳቸውንም ለሰማይ ወፎችና ለምድር አራዊት መብላ አድርጌ እሰጣለሁ። ይህችንም ከተማ ለጥፋትና ለማፏጫ አድርጋታለሁ። በእርሷም የሚያልፍ ሁሉ ስለተደረገባት መቅሰፍት ሁሉ ይደነግጣል ያፏጫለን። የወንዶችና የሴቶች ልጆቻቸውንም ሥጋ አበላቸዋለሁ። ሁሉም እያንዳንዳቸው ጠላቶቻቸውና ነፍሳቸውን የሚሹት በሚያስጨንቋቸው ጭንቀትና መከበብ የባልንጀሮቻቸውን ሥጋ ይበላሉ። ገንቦውንም ከአንተ ጋር በሚሄዱ ሰዎች ፊት ትሰብራለህ። እንዲህም ትላቸዋለህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የሸክላ ማድጋ እንደሚሰባበር ደግሞ የሚጠገን ዘንድ እንደማይቻል እንዲሁ ይህን ሕዝብና ይህችን ከተማ እሰብራለሁ። የሚቀበሩበትም ስፍራ ሌላ የለምና በቶፌት ይቀበራሉ። እንዲሁ በዚህ ስፍራና በሚኖሩበት ላይ አደርጋለሁ፣ ይላል እግዚአብሔር። ይችንም ከተማ እንደ ቶፌት አደርጋለሁ አፈርሳት አለሁም። የጀሩሳሌም ቤቶችና የይሁዳ ንግሥታት ቤቶች እንደ ቶፌት የረከሱ ይሆናሉ። እነዚያም በሰገነታቸው ላይ ለሰማይ ሰራዊት ሁሉ ያጠኑባቸው፣ ለሌሎችም አማልክት የመጠጥ ቁርባን ያፈሰሱባቸው ቤቶች ሁሉ ይፈርሳሉ። ኤርምያስም እግዚአብሔር ትንቢት ሊናገር ወደዚያ ልኮት ከነበረው ስፍራ ከቶፌት ተመለሰ። በእግዚአብሔርም ቤት አደባባይ ቆሞ ለሕዝብ ሁሉ እንዲህ አላቸው። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ቃሌን እንዳይሰሙ አንገታቸውን አደንድነዋልና፣ እነሆ በዚች ከተማና በመንደሮቿ ሁሉ ላይ የተናገርኩባትን ክፉ ነገር ሁሉ አመጣለሁ። ትንቢተ ኤርምያስ ምዕራፍ ሀያ በእግዚአብሔርም ቤት የተሾመ አለቃ የካህኑ የኢሜር ልጅ ጳሰኮር ኤርምያስ በዚህ ነገር ትንቢት ሲናገር ሰማ። ጳስኮርም ነቢዩን ኤርምያስን ገረፈው፣ በእግዚአብሔር ቤት በነበረው በላይኛው በብንያም በር ባለው አዘግት ውስጥ ጣለው። በንጋውም ጳስኮር ኤርምያስን ከአዘግት ውስጥ አወጣው። ኤርምያስም እንዲህ አለው፣ እግዚአብሔር ስምህን ዘዋሪ ስደተኛ እንጂ ጳስኮር ብሎ አይጠራህም። እግዚአብሔር እንዲህ ይላልና ነው አንተን ከወዳጆችህ ሁሉ ጋር አፈልሳለሁ። እነርሱም በጠላቶቻቸው ሰይፍ ይወድቃሉ፣ ዓይኖችም ያያሉ። አንተንና ይሁዳንም ሁሉ በባቢሎን ንጉሥ እጅ አሳልፌ እሰጣለሁ፣ እርሱም ወደ ባቢሎን ያፈልሳቸዋል በሰይፍም ይገድላቸዋል። የዚችንም ከተማ ኃይል ሁሉ ጥሪቷንም ሁሉ ክብሯንም ሁሉ የይሁዳንም ነገሥታት መዝገብ ሁሉ በጠላቶቻቸው እጅ አሳለፍ ያሰጣለሁ፣ እነርሱ ይበዘብዟቸዋል፣ ይዘውም ወደ ባቢሎን ያስገቧቸዋል። አንተም ጳስኮር ሆይ በቤትህም የሚኖሩት ሁሉ ተማርካችሁ ትሄዳላችሁ። አንተም በሐሰት ትንቢት የተናገርክላቸው ወዳጆች ሁሉ ወደ ባቢሎን ትገባላችሁ፣ በዚያም ትሞታላችሁ፣ በዚያም ትቀበራላችሁ። አቤቱ አታለልኸኝ፣ እኔም ተታለልሁ፣ ከእኔም በረታህ አሸነፍክም። ቀኑን ሁሉ መሳቂያ ሆኛለሁ፣ ሁሉም ያፌዙብኛል። በተናገርኩ ቁጥር ጮኋለሁ፣ ግፍና ጥፋት ብዬ ጠራለሁ። የእግዚአብሔር ቃል ግፍና ጥፋት ብዬ ጠራለሁ። የእግዚአብሔር ቃል ቀኑን ሁሉ ስድብና ዋዛ ሆኖብኛልና እኔም እንዲህ አልኩ፣ የእግዚአብሔርን ስም አላነሳም፣ ከእንግዲህ ወዲህ በስሙ አልናገርም። በአጥንቶቼ ውስጥ እንደገባ እንደሚነድ እሳት ያለ በልቤ ሆነብኝ፣ ደከምኩ፣ መሸከምም አልቻልኩም። በእኔ ላይ የተሰበሰቡና የከበቡኝን የብዙ ሰዎችን ስድብ ሰምቻለሁ። መውደቄን የሚጠብቁ የሰላሜ ሰዎች ሁሉ ምናልባት ይታለል እንደሆነ እናሸንፈውም እንደሆነ እርሱንም እንበቀል እንደሆነ ተነሱ፣ እኛም እንነሳለን ይላሉ። እግዚአብሔር ግን እንደ ኃያል ተዋጊ ከኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉም። ለዘላለም የማይረሳ ጉስቁልናቸውን አላወቁም እና ፈጽመው አፈሩ። አቤቱ ጽድቅን የምትፈትን ኩላሊትንና ልብን የምትመረምር የሰራዊት ጌታ ሆይ ክርክሬን ገልጨልሃለሁና ፍረድልኝ። ለእግዚአብሔር ዘምሩ አመስግኑትም፣ የችግረኛውን ነፍስ ከክፉ አድራጊዎች እጅ አድኗልና። የተወለድሁባት ቀን እናቴ የኔን የወንደለችባት ቀን የተረገመች ትሁን የተባረከችም አትሁን። ወንድ ልጅ ተወልዶልሃል ብሎ ለአባቴ የምሥራች ነግሮ ደስ ያሰኘው ሰው የተረገመ ይሁን። ያም ሰው እግዚአብሔር በቁጣው እንደገለበጣቸው ይቅርም እንዳላላቸው ከተሞች ይሁን፣ በማለዳም ልቅሶን በቀትርም ጩኸትን ይስማም። እናቴ መቃብር ትሆነኝ ዘንድ ማኅፀኗም ዘወትር ይዞኝ ይቆይ ዘንድ ያቆይ ዘንድ በማኅፀን ውስጥ አልገደለኝምና ድካምንና ጣርን አይ ዘንድ ዘመኔም በፍረት ታልቅ ዘንድ ስለምን ከማኅፀን ወጣው? ምዕራፍ 21 ይቀጥላል። ረድኤተ እግዚአብሔር አይለየን።